ደሙ ተጠቡ ዓውራት ናስ የሰዎችን ነወር ወይም ደግሞ የሰዎችን ዓይብ አለመከታተል ስለሚለው ነው። ባለፈው ደርሳችን እንደገለጽነው ነቢያችን ሰላላሁ አለይሂ ወሰለም ሑስነል ኹሉቅ ነበራቸው፣ ትልቅ ስነ ምግባር ነበራቸው። መልካም የሆነ ስነ ምግባር ባለቤት ነበሩ። ስለስነምግባር ደግሞ የገለጽነው ነገር ነበር፣ ባለፈው ሳምንት ጥሩ ስነ ምግባር።

ጥሩ የሆኑ ምክሮችን ልንሰራባቸው የሚገቡ ምክሮችን አሳውሰውናል ሶለላሁ አለይሂ ወሰለም እንሻ አላህ ይህን ሐዲስ ለማየት ለመዳሰስ እንሞክራለን ምን አሉ ሶለላሁ አለይሂ ወሰለም እያኩም ወዘን አሉ አስጠነቅቃችኋለሁ ከጥርጣሬ አሉ ከመጥፎ ጥርጣሬ አስጠነቅቃችኋለሁ አሉ ነብያችን ሶለላሁ አለይሂ ወሰለም ማለትም ያለ ምክንያታዊ የሆነ ጥርጣሬ ምንም ምክንያትን ያዘለ ያልሆነ ጥርጣሬን ከመጠርጠር አስጠነቅቃችኋለሁ አደራላችኋለሁ ይህን ነገር እንዳታረጉ እያሉ ነው ማለትም አንድ ሰው ምንም አይነት ምክንያት ሳይኖረው በወንድሙ በሌላው ሰው መጥፎ ጥርጣሬ ማድረግ የለበትም ምንም አይነት ሸሪዓዊ ምክንያት ሳይኖረው ምንም አይነት የሚደገፍበት የሆነ ምክንያት ሳይኖረው በወንድሙ ላይ መጥፎ ነገር መጠርጠር የለበትም ከመን የተህሙ ሸክሶን ቢልፋሒሸት ሚን ገይሪ በይነህ ለምሳሌ አንድን ሰው በፋሒሻ በመጥፎ ስራ። በዝሙት ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። ያለምንም ማስረጃ ያለምንም በይና እንደሚገምት ሰው እንደሚያስብ ሰው እገሌ እኮ ይህን አድርጓል ብሎ ምንም ማስረጃ ሳይኖረው በፋሒሻ በመጥፎት ስራ የሚገምተው ሰው የሚጠረጥረው ሰው ይሄ በሸሪዓችን የማይቻል የሆነ ነገር ነው። ነቢያችን ሰለላሁ ዓለይሂ ወሰለም ከዚህ ነው ያስጠነቀቁን። ፈላ የንበሪ ልልኢንሳኒ አንየብንየ እሙረን ዓላ ሙጀረዲ ዞን። ለዚህም ነው አንድ ሰው ነገራቶችን በጥርጣሬ ብቻ መገንባት የለበትም። ነገራቶችን በወህሙ ብቻ በምናሙ ብቻ ምንም አይነት ማስረጃ ሳይኖረው ነገራቶችን ገንብቶ እገሌ ይህን አድርጓል፣ እገሌ ይህን ፈጽሟል፣ እገሌ ይህ ያለበት፣ እገሌ እንደዚህ ሆኗል ብሎ መጠርጠር ማሰብ የለበትም። ነገራቶችን በእንደዚህ አይነት ነገር መገንባት የለበትም ማለት ነው። በል ዓለይህ አን የተሐቀቀ ፊ ነቅል ልአክባሪ ወፊ ልሑክም ዓላ ተሰሩፋት ናስ ይልቁን የሚገባው ምንድን ነው? አንድ ሰው አክባሮችን ዘገባዎችን ዜናዎችን በሚያስተላልፍበት ጊዜ በደንብ አድርጎ ተሐቁቅ ማድረግ አለበት። ያ ነገር እንደ ተከሰተ እውነተኛ ዋቂዕ እንደሆነ መረጋገጥ አለበት። እንደዛውም ደግሞ በሰዎች ላይም ሲፈርድ እገሌ ይህን አድርጓል እገሌ ይህን ያደረገው በዚህ ምክንያት ነው ብሎ ሲፈርድ በማስረጃ መሆን አለበት። እርግጠኛ ሁኖ መሆን አለበት እንጂ በጥርጣሬ ብቻ መሆን የለበትም። እንደዛውም ሰዎች ንግግር ሲናገሩም ከሰማቸው ያ ንግግር በጥሩ መንገድ መውሰድ አለበት። ከንግግሮቻቸው መጥፎ ነገራቶችን መረዳት ሳይሆን ያለበት ከንግግሮቻቸው ጠብ የሚያመጣን የሚያጣላን መጥፎን ነገር የሚያመጣ የሆነን ነገር ሳይሆን መር መውሰድ ያለበት ንግግራቸውን በጥሩ መንገድ መውሰድ የሚችል ከሆነ በደንብ ጥሮ በጥሩ ነገር ንግግራቸውን መውሰድ ይገባዋል ማለት ነው።

ጠርጣሪው ሰው ነገራቶችን በመጠርጠር በጥርጣሬው ብቻ ልቡ ላይ በመጣው ጥርጣሬ ብቻ ምንም አይነት ሸሪዓዊ የሆነ ማስረጃ ነገር ሳይኖረው ይሄ ነገር የተከሰተው እንደዚህ ነው፣ ይሄ ነገር እንደዚህ ነው፣ እገሌ እንዲህ አለበት፣ እገሌ እንዲህ ሆኗል ብሎ ይፈርዳል። ያ የጠረጠረው ነገር በተቃራኒ ሊሆን ይችላል። የተከሰተው ነገር ሌላ እሱ የጠረጠረው ነገር ሌላ ሊሆን ይችላል። ለዛ ነብያችን ስለ ላሁ አለይሂ ወሰለም ምን አሉ? ፈኢነ ዘን አክዘቡ ልሐዲስ ያኒ የጠረጠረው ነገር ከተከሰተው ተቃራኒ ሊሆን ይችላል። ምንም አይነት ሸሪዓዊ ምክንያት ማስረጃ ሳይኖረው በጥርጣሬው ብቻ ነገራቶችን የሚገነባ ከሆነ የተከሰተው ዋቂዑ በእውነት እውነታው ከጠረጠረው ነገር ተቃራኒ ሊሆን ስለሚችል ይህን ነገር ስለ ላሁ ለ ወሰለም አስጠንቅቀውናል ማለት ነው። ስለዚህ ምንም አይነት ሸሪዓዊ ምክንያት ሳይኖረው አንድ ሰው በሌላ ሰው መጥፎ ጥርጣሬ ማድረግ የለበትም። ምንም አይነት ሸሪዓዊ ምክንያት ሳይኖረው አንድ ሰው የአንድን ሰው ንግግር ብቻ ሰምቶ በሰዎች ላይ መጥፎ ጥርጣሬ ማድረግ የለበትም። ይልቁንም ከንግግራቸው ጥሩን ነገር ነው መውሰድ ያለበት። ከንግግራቸው ጥሩ የሆነን ነገር ነው መረዳት ያለበት ማለት ነው። በጥርጣሬ ብቻ ነገራቶችን መገንባት የለበትም። ከዛም ነብያችን ሰለላሁ አለይህ ወሰለም ምን አሉ ወላ ተሐሰሱ ወላ ተጀሰሱ አሉ።

የተያዘ ነገር አለው። ምክንያቱም አንድ ሰው በሌላ ሰው ላይ መጥፎ ጥርጣሬን ካደረገ በልቡ የመጣለትን መጥፎ ጥርጣሬ ምንም አይነት ሸሪዓዊ ምክንያት ሳይኖረው ካደረገበት ያን ነገር ለማረጋገጥ ምን ያረጋል? ይፈትሻል። ፍተሻ ላይ ይጀምራል። የሰዎች ንግግር መስማት ይጀምራል። የዛኔ ሀሜት ይከሰታል። የዛኔ ነሚማ፣ ሰውን ማጣላት የሚባለው ነገር ይከሰታል። ስለዚህ መጥፎ ጥርጣሬ ባይኖረው ኑሮ ነገራቶችን በጥሩ መንገድ የሚወስዳቸው ቢሆን ኑሮ ምንም አይነት ሸሪዓዊ ምክንያት ሳይኖረው በሰዎች ላይ መጥፎ ጥርጣሬ የማያደርግ ቢሆን ኑሮ በሰው የሰዎችን አውራ የሰዎችን ዓይብ ወደ መፈተሽ አይሄድም ነበር ማለት ነው። ስለዚህ የሰዎችን ዓይብ እንዳንፈትሽ የሰዎችን ነውር ለማወቅ ትግል እንዳናረግ ጥረት እንዳናረግ የእኛ ታላቅ ነቢይ ሶለላሁ ዐለይሂ ወሰለም ምን አሉ? ወላ ተሐሰሱ ወላ ተጀሰሱ አሉ የሰዎችን ዓይብ የሰዎችን ነውር አትፈልጉ፣ የሰዎችን ነውር ለማወቅ ፍተሻ አታድርጉ አሉ ሰለላሁ ዓለይ ወሰለም። ከዛም ምን አሉ ወላ ተናፈሱ ወላ ተሓሰዱ አሉ። ወላ ተናፈሱ ማለት ዱንያዊ በሆነ ነገር ላይ አትፎካከሩ። ዱንያዊ በሆነ ነገር ላይ፣ በገንዘብ ሊሆን ይችላል፣ በቤት ሊሆን ይችላል። ዱንያዊ በሆነ ነገር ላይ አትፎካከሩ አሉ ነቢያችን ሰለላሁ ዓለይ ወሰለም ማለትም እኛ የታዘዝነው አኼራዊ በሆነ ነገር ላይ መፎካከር ነው። አኼራዊ በሆነ ነገር ላይ ፉክክር ይገባል። እገሌ ይህን ኸይር ስራ ሰርቷል፣ እኔ እንደሱ አይነት መስራት እፈልጋለሁ፣ ከሱ የበለጠ መስራት እፈልጋለሁ። እገሌ መስጊድ ገንብቷል፣ እኔ ሁለት መስጊድ ገነባለሁ፣ እገሌ ይህን መድረሳ ገንብቷል፣ እኔ ሌላ መድረሳ ገነባለሁ ብለን ሊላሂ ተዓላ ብለን በጥሩ ስራ፣ አኼራዊ በሆነ ስራ፣ ነገ በአኼራ በሚጠቅመን ስራ መፎካከራችን ከሰሓቦችም የመጣልን በሐዲስም በቁርአንም የተበረታታንበት ነገር ነው። አማ ዱንያዊ በሆነ ነገር፣ በገንዘብ በተለያዩ ዱንያዊ በሆኑ ነገራቶች ግን መፎካከር የለብንም። ነቢያችን ሰለላሁ ዐለይሂ ወሰለም እንደ ገለጽ ነው ማለት ነው። ስለዚህ ተናፉስ ማድረግ ያለብን አኸይራዊ በሆነ ጉዳይ ነው። ስለዚህ ዱንያዊ በሆነ ነገር ላይ ፉክክር የሚባለውን ነገር እንዳናረግ ነቢያችን ሰለላሁ ዐለይሂ ወሰለም ያስጠነቅቁናል። ለምሳሌ ይሄ እንዴት ሊከሰት ይችላል ከተባለ፣ አንድ ሰው ከአንድ ሰው ጋር የሆነ እቃ ሊገዛ ከተስማማ በኋላ፣ ከስምምነታቸው በኋላ ሌላው ይመጣና እኔ ይሄን እቃ ካንተ መጀመሪያው ሰው ከተስማማው ዋጋ የበለጠ እሰጥሃለሁ ብሎ ያንን ስምምነታቸውን ያፈርሳል። ማለትም ይሄን እቃ ለሱ ለማድረግ ፈልጎ ዱኒያ የሆነ ነገር ነው ያን ቃል እርሱ ለማድረግ ፈልጎ በዚህ መንገድ ስምምነታቸውን ውላቸውን ያፈርስባቸዋል ማለት ነው። ይሄ ደግሞ ወደ ምን ያደርሳል? ወደ ሐሰድ ወደ ምቀኝነት ያደርሳል። እንዲህ አይነት ነገር ሲከሰት በዱንያ ላይ ተናፉስ ሲኖር፣ ዱንያ ላይ ፉክክር ሲኖር፣ ያ ፉክክር ወደ ምቀኝነት ያደርሳቸዋል ማለት ነው። ይህን መጠንቀቅ አለብን። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ነው ያስጠነቀቁት። ከዛም ምን አሉ? ወላ ተባገዱ ወላ ተዳበሩ አሉ። ወላ ተባገዱ ጠላት አትሆኑ እርስ በርሳችሁ ተጀሱስ የሚከሰት ከሆነ አንድ ሰው የሌላን ሰው ዓውራ አይቡን የሚፈትሽ ከሆነ የሚከታተለው ከሆነ ምን ይከሰታል ተባጉድ የሚባለው ነገር ጥላቻ የሚባለው ነገር ይከሰታል እንደዛውም ዱንያ ላይ ፉክክር የሚከሰት ከሆነ ዱንያ ላይ ምቀኝነት የሚከሰት ከሆነ ይህ ነገር ወደ ተባጉድ ወደ ጠብ ወደ ጥላቻ ያመራልና መጀመሪያ የተጠቀሱ ነገራቶች የምንጠነቀቅ ከሆነ በአላሁ ስብሐናሁ ወተዓላ ፈቃድ ወደ ጥላቻ ወደ ጠላትነት አንደርስም ማለት ነው። ወላ ተዳበሩም አሉ። ጀርባ ትሰጣጡ ማለትም ሁለቱ ወንድማማቾች ተገናኝተው ይሄኛውም ጀርባውን ሰጦት ያነኛውም ጀርባውን ሰጦት መተላለፍ። ይሄ የሚመጣው ከጠላትነት ከጥላቻ ነው የሚመጣው። ይህን ነገር ነቢያችን ሰለላሁ ዓለይሂ ወሰለም ያስጠነቅቁናል። ከዛም ምናሉ ወኩኑ ዒባድ ላህ እኽዋና የአላሁ ስብሓናሁ ወተዓላ ባሪያዎች ወንድማማቾች ሁኑ አሉ። አልሙስሊሙ አኹ ልሙስሊም አንድ ሙስሊም የሌላኛው ሙስሊም ወንድም ነው አሉ። ምንም እንኳን በደም በስጋ ወንድም ባይሆን ነገር ግን ዲኑ ይሄ ትልቁ ኒዕማ እስልምና ሰብስቧቸዋል፣ ሁለቶችም ሙስሊሞች ናቸውና ይሄኛው ለዛኛው ወንድም ሆነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ሙስሊም የሆነ ሰው ደግሞ ለሌላኛው ለወንድሙ ሙስሊም ለሆነ ሰው ጥሩ ነገር ነው ማሰብ ያለበት። ለሱ ጥሩ ጥርጣሬ ነው ማድረግ ያለበት። ለሱ ጥሩ ነገር መኖር አለበት፣ ጥሩ ነገር ሊያስብለት ይገባል። ጥላቻ የሚባለው ነገር ተዳቡር የሚባለው ነገር ሊመጣ አይገባም ማለት ነው። ነቢያችን ሰለላሁ አለይሂ ወሰለም እንደሚያስረዱን እርስ በርስ ሙዓመላ በምናደረግበት ጊዜ የወንድማማች ሙዓመላ ማድረግ አለብን፣ የውዴታ ሙዓመላ ማድረግ አለብን በሪፍቅና በመተጋገዝ ኸይር ላይ በመተጋገዝ በሞላ ሙዓመላ ማድረግ አለብን ማለት ነው። ከዛ ነቢያችን ሰለላሁ አለይሂ ወሰለም ምን አሉ? ሙስሊም የሆነ ሰው ለሙስሊም ወንድም ምነው ካሉ በኋላ ላ የዝሊሙሁ አሉ። የወንድሙን ሐቅ አይወስድም። ሙስሊም የሆነ ሰው የወንድሙን የሙስሊምን ሐቅ አይወስድም። ያለምንም ፍቃድ ያለምንም ሐቅ የወንድሙን ሐቅ አይወስድም። ወላ ያኽዙሉሁ እንደዛውም እሱን ማገዝና ድል ማድረግን አይተውም። ያ ወንድሙ እገዛ እያስፈለገው ወንድሙ ድል የሚያደርገው ሰው እየከጀለ እየፈለገ ማገዝና ድል ማድረግን አይተውም። ወላ የክዚቡሁ አሉ አይዋሸውም። አንድን ነገር ሲነግረው ከተከሰተው ነገር በተቀራኒው አይነግረውም እውነት ይለዋል። በሚነግረው ነገራቶች በአጠቃላይ በስድቅ በእውነተኝነት ነው የሚያወራው። ወላ ያሕቂሩሁ እንደዚውም ደግሞ አያስተናንሰውም አሉ ነብያችን ሰለላሁ ዐለይሂ ወሰለም ሙስሊም የሆነ ሰው ሙስሊም ለሆነ ወንድሙ እነዚህ ነገራቶችን ነብያችን ዐለይሂ ሰላቱ ወሰላም የጠቀሷቸውን ነገራቶች አያደርግም ማለት ነው ስለዚህ በዚህ ሐዲስ ምንረዳው ከምንረዳቸው ነገሮች መካከል አንዱ ምንድነው ተተቡዑ ዐውራቲ ናስ የሚቻል ነገር እንዳልሆነ ነው የሰዎችን አይብ መከታተል የሰዎችን ነውር መከታተል በሸሪዓችን የማይፈቀድ ነገር እንደሆነ ነው

የራሱ ነውር ከሌሎች ነውር ቢዚ ያደረገው ራሱን በማስተካከል የራሱን ነውር የራሱን ጎዶሎ እያየ ጎዶሎዎችን በማስተካከል ቢዚ የሆነ ሰው የሌሎች ጎዶሎ ነገር ከማየት የሌሎችን ዓይብ ነውር ከመከታተል የራሱን ነውር በማየት የራሱን ጎዶሎ ነገራቶች በማየት እነዛን ለማስተካከል በመሮጥ እነዛን ለማስተካከል ቢዚ በመሆን የሌሎችን ነውር የማያይ ሰው፣ የሌሎች በሌሎች ነውር ቢዚ ያልሆነ ሰው ይሄ ሰው ዱንያ ላይም ጥሩ የሆነ ኑሮ ይኖራል፣ ነገ በአኼራም ጥሩ የሆነ ኑሮ በጀነት ውስጥ ይኖራል አሉ ነቢያችን ሶለላሁ ዓለይሂ ወሰለም። ስለዚህ የራሳችን ዓይብ ቢዚ ሊያረገን የራሳችን ዓይብ መሽጉል ሊያደርገን ነው እንጂ የሚገባው የራሳችንን ዓይብ ትተን ብዙ ጉድሉ ነገራቶች እያሉብን እያወቅን የራሳችንን ዓይብ ትተን በሌሎች ቢዚ መሆን የለብንም። የአኼራ ሰው አኼራው የሚያስብ ሰው ነገ በአኺራ ጥሩ የሆነን አይሽ ኑሮ መኖር የሚፈልግ ሰው ጎደሎ ነገራቶችን የራሱን እያየ ይሞላል እንጂ በሰዎች ጎደሎ ነገር እገሌ እንዲህ ነው እገሌህን ሰርቷል እገሌህ ያለበት እያለ በሰዎች ቢዚ አይሆንም። ረቢዕ ብኑ ኸይስ የሚባሉ ከሰለፎች መካከል አንዱ የሆኑ ከትላልቅ ሰለፎች መካከል የሚመደቡ የሆኑ ታላቅ ሰው አንድ ሰው የሰው አይብ ሲጠቅስላቸው የሰውን ነውር ሲጠቅስላቸው እገሌ ኮ እንዲህ ነው ብሎ የአንድን ሰው ነውር ሲጠቅስላቸው ምን በማለት ነበረ መልስ የሰጡት? ማ አና አን ነፍሲ ቢራድን ፈአተፈረግ ሚንሃ ኢላ ዘም ገይርሃ። እኔ እኮ ነፍሴ ያለችበትን ሓል አልወደድኩም እንኳን የሌላውን ሰው ነውር ለማውራት ጊዜ ሊኖረኝ የሌላውን ሰው ዓይብ ለማየትና ሌላውን ለማወገዝ ጊዜ ሊኖረኝ ነውና እኔ ነፍሴ ያለችበትን ሓል አልወደድኩም ከዚህ በላይ እንድትስተካከል ጥሩ እንድትሆን ጎደሎ ነገራቶችን እያየሁ ማስተካከል ነው ያዝኩት እንጂ እኔ ነፍሴን ወድጄ ያለችበትን ሁኔታ ወድጄላት ወደ ሌላው ሰው ለማወገዝ ሌላውን ሰው ለማወገዝ አልተሸጋገርኩም ብለው መለሱለት ስለዚህ ከዚህ የምንረዳው አንድ ሰው በራሱ ቢዚ መሆን እንዳለበት አንድ ሰው የራሱን ጉድለቶች በመሙላትና በማስተካከል ቢዚ መሆን እንዳለበት የሰዎችን አይብ የሰዎችን ጎደሎ ነገራቶች ነውሮች